የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። አብነቶቻችን የተሰኘውን ሳምንታዊ መርሃ ግብራችንን ይዘን ቀርበናል። በዛሬው መርሃ ግብራችን መጋቤ ካህናት ዲበኩሉ ሃየሰ የተባሉትን የአጫብር ዜማና አቋቋም ባለሙያ የሆኑትን ይዘን ቀርበናል። እንግዲህ እስከ ዝግጅታችን ፍጻሜ ድረስ ከእኛ ጋር እንድትቆዩ በአክብሮት እንጋብዛለን። እሺ የተከበሩ መጋቤ ካህናት ዲበኩሉ ሃየሰ፣ እንግዲህ ጥሪያችንን አክብረው ወደዚህ ወደ ስቱዲዮችን ስለመጡልን በቅድሚያ ምስጋና እናቀርባለን። እንግዲህ በተለያዩ የአጫብር ወይም ደግሞ ቆሜ በሚባለው የዜማና የአቋቋም ሙያ ዙሪያ ብዙ እንወያያለን። ከዚያ በፊት ከዚያ በፊት እስኪ እንግዲህ አሁን ያለነው ወርሃ ጽጌ ላይ ስለሆነ ከጽጌ አንድ ወረብ ቢያሰሙንና ከዚያ በኋላ ወደ ሐሳባችን ወደ ውይይታችን እንገባለን። እሺ ስለተፈቀደልኝ አመሰግናለሁ ከ

መጋቤ ካህናት ዝማሬ መላእክትን ያሰማልን ዝማሬ መላእክትን ያሰማልን ነው የሚባለው። በጣም እናመሰግናለን። እንግዲህ መጋቤ ካህናት ይሄ መርሃ ግብራችን አብነቶቻችን የተሰኘ ነው። ይህ መርሃ ግብራችን በህይወተ ስጋ ያሉ ሊቃውንት የሚዘከሩበት መርሃ ግብር ነውና በመርሃ ግብራችን ስርዓት መሰረት የግለ ህይወት ያው ይጠየቃል ከዛ ደግሞ አገልግሎት ይጠየቃልና እስኪ እንዳው ለሐሳባችን መነሻ እንዲሆን መጋቤ ካህናት ዲበኩሉ ሃየሰ ማን ናቸው የሚለውም አስፈላጊ ስለሆነ ብዙ ትምህርት የምናገኝበት ስለሆነ፣ መጋቤ ካህናት እንደው መቼና የት ተወለዱ ከዚህ ጀምረው ከትውልድ ቦታዎት ጀምረው ከዚያ በኋላ ደረጃ በደረጃ እዚህ እስከደረሱበት ሙያ ትምህርቶችን ከመነሻው እስካሁን እስከ መድረሻው ድረስ ያለውን እስኪ ዘርዘር አድርገው ይንገሩን። እሺ፣ አመሰግናለሁ መጋቤ ኃይማኖት ዲበኩሉ ሃየሰ እባላለሁ የተወለድኩት ተይን ሃየሰ ተሊቁ የዜማና የዝማሬ መዋሲት መምህር ከነበሩት አንጋፋው አባቴ ይንትሀይስ አይኔ ነው የተወለድኩት ከእናቴ ከወይዘሮ ደጊቱ ወርቅነህ በደግነት ትመሰገንና ትጠራ ተነበረችው እናቴ ነው የተወለድኩት ማለት ነው። እንግዲህ የትውልድ ጊዜን ማወቅ ካስፈለገ በአርባ አምስት አመተ ምህረት ተወልደሃል ይሉኛል አንዳንዶቹ በአርባ ሰባት አመተ ምህረት ተወልዷል ይላሉ ይከራከራሉ እናቴና አባቴ ግን ያው በአርባ አምስት ወይም በአርባ ሰባት ብለን የትውልድ ጊዜ እንዘዋለን ማለት ነው እና እንግዲህ እግዚአብሔር እንደፈቀደ ከልጅነት እስከ እውቀት በቤተ ክርስቲያኒቱ ስርዓት መሰረት አባቴ ያሳደጉኝ ስለሆነ ትምህርት ቤት ከመግባቴ በፊት እናት አባቴን በቅን መንፈስ በእርጅነት ባህርይ፣ አዎ፣ በወቅቱ የነበረውን የአገር ቤት ባህል በመጠበቅ ከብት በመጠበቅ በግ በመጠበቅ አዎ፣ ያ እንግዲህ ምንድን ነው የሚባለው? ኖላዊ ይባላል። ያው እንግዲህ አባት እናትን የሰጠኝን ትዕዛዝ በማክበር ጥሩ ልጅ እንደነበርኩና በአባት በእናቴ ምስጋና የተረከብኩ ልጅ እንደነበርኩ ከታሪክ ከአባቶች ከእናቶች ይነገረኛል ማለት ነው። እንግዲህ ትምህርት ቤት የገባሁት ታወቅኩ በኋላ ራሴን ከቻልኩ በኋላ ማለት አይምሮ ግንዛቤ ወስጄ ትምህርት ይጠቅማል ብዬ ጎጅና ጥቅሙን አውቄ በተረዳሁበት ሰዓት ነው የገባሁት። አባቴ ግን ምን ትምህርት፣ ይሄ መንፈሳዊ ትምህርት፣ ራሳቸውም ተምረው ያን ያህል ተምረው የድጓ የዝማሬ መምህር ናቸው ተምረው የጠበቃቸው ያው ቀንበር ተሸክሞ በሬነርቶ እርሻ ማረስ ስለሆነ የኔን ብማር አልጠቀመኝ በሚል ልጆቻቸውን ከማስተማር ወደ ኋላ ብለው፣ እርግጥ የኔን ትልቆች ለማስተማር ሞክለዋል። እግዚአብሔር እንደፈቀደ ስለሆነ እኔን ግን ቁም ነገር እኛ ስለነበርኩኝ በግ ጠባቂ፣ ከብት ጠባቂ አድርገው አስቀምጠው የነበረ ጊዜው ስደርስ እግዚአብሔር እንደፈቀደ ከአባት ከናቴ ጠፍቼ ማለት ነው። አንድ ባህታዊ አባ ጌራ ወርቅነ የሚባሉ መንፈሳዊ ሰው ነበሩ እና እሳቸው ዘንድ ጠፍቼ ሄድኩኝ። አዎ ተ ሄድኩ በኋላም አባቴ ሊያመጡኝ ጥረት ቢያደርጉም እነዚያ ባህታዊ የሚናገሩት ቃል ተሰሚነት ስለነበረው ተወይ ማር እዚያር ፈቅዶ ነው የመጣ ብለው እዚያው እንድማር ተደረገ። በዚያር ፈቃድ እንግዲህ ትምህርቱን መንፈሳዊ ትምህርቱን ቀጠልኩኝ። ትምህርቱም ሊቋቋመኝ አልቻለም በእውነቱ እዚያር ፈቅዶ ስለነበር በተሎ በተሎ ሁኔታ እንዲያ ሁኔቱ ይገባ የነበረ በማፋጠን መንፈሳዊ ትምህርት ቤቱን ማካሄድ ጀመርኩ ማለት ነው እና እንግዲህ ይህ መንፈሳዊ ትምህርት በቀላሉ ጀምሬም አልተውኩት። አዎ ዜማውን ጨረስኩ፣ አባቴ ጋ ዜማውን ተማርኩኝ። ቅኔውን ደግሞ የቅኔ ባለሙያ ከሆኑት እንዲያውም በታሪክ ከታወቁት ከአሙነ ሰላማ ለታሪክ ያህል ተታላቁ አባት ቅኔ ተምሬያለሁ ማለት ነው። የቅኔ መምህራንም ሆኑ የዜማ መምህራን ይመርቁ ይመርቁኝ ነበረ። ተይተና የተላበስኩ የተላበስኩ ነበርኩኝ። እነሱ ያዘዙኝን እፈጽም ነበር። ታባት ስራ ቀጥሎ ደግሞ የመምራን ስራ እንደፈለገው ሰራላቸው ስለነበር ከወለዱት ልጅ አብልጠው ያው የነበር እና ለቁም ነገር ያበቁኝ መምራን ናቸው ማለት ይቻላል። እና እንግዲህ መንፈሳዊ ትምህርት ከታች ሃሁ ከማለት ጀምሮ ሀሁ ብዬ ንባብ ትምህርት እስከምማር ድረስ እኛ ባህታዊ ናቸው አስተማሪ። ተዚያ በኋላ ለዜማ ስደርስ ግን ወደ አባቴ ሄድኩና ጾመ ድጓ ይህንን ተማርኩኝ። ተዚያ በኋላ አባቴ ዘንድ ትምህርቱ ሊሳካል ያልችልም በሚል ወደ ሌላ የቆሜ መምህራን የነበሩ ታላላቅ ታዋቂዎች ነበሩ። ይህንታ መንግሥቱ ቢተው የሚባሉ የድጓ መብር ነበሩ። እሳቸው ዘንድ ርኩኝ ከዚያ በኋላ እንደገና ጾመ ድጓውን ታባቴ ገልብጬ፣ ያው እሳቸው ያስተምሩ የነበር የቆሜ ትምህርት ነው። አባቴ ደግሞ የአጫብር ትምህርት ነው የሚያስተምሩት። ያን የቆሜ ትምህርት ጀመርኩኝ። ጾመ ድጓውን ምኑም ታልኩ በኋላ ቅኔ ቤት ገባውኝ። በቅኔ ቤትም ብዙ ጊዜ ፈጀውኝና የቅኔ መምር ለመሆንም ለቅኔ መምር ሆኔ በንታ ሀረጋዊ የድሮ ስማቸው የአሁኑ በረከታቸው ይድረስ ና የአሁነ ሰላማ በቅኔ መምርነት ተመርጫለሁ። ከዚያ በኋላ አባቴ በፍጹም የቅኔ መምር አላደርገውም የኔን ዜማ ማን ይረከባል ብለው ከቅኔ መምር ጋር ከአሁነ ሰላማ ጋር በረከታቸው ይድረስ ና ተሳቸው ጋር ተማከሩ። እንደገና ወደ ዜማው መጥቼ ይህንን የቆሜ ዜማ ና የአጫብር ዜማ ከአባቴ የቆሜ ዜማ ደግሞ ተይንታ መንግስቱ ቤተው ከተባሉት ተዚያም ቦታ ወደ ሌላ ወደ ደብረ ወርቅ ገዳም በመሄድ ደብረ ወርቅ ገዳም ላይ የቆሜ መምር የንታ አፈወርቅ የኔ ሰው የሚባሉ ድጓ መምር የቆሜ የነበሩ እሳቸው ላይ ተማርኩኝ። ከሳቸው በመምርነት ደረጃ ተመረኩኝ። ተዚያ በኋላ እንደ አባቶቻችን የማስተማሩን ሂደት መንፈሳዊ ትምህርቱን በማስተማር ቀጠልኩኝ። እዚህ እንደፈቀደ ነው፣ እና በብፁዕ አቡነ ማርቆስ ጵጵስና ዘመን ነው። እዚያ ተቀምጬ ጉባኤውን ዘርግቼ ሳስተምር መንፈስ መጣ እና ቀሰቀሰኝ እና አንተ እንዲሆነ እኮ መቅረት ነው እንግዲህ ቀደም በልመና በጉፋዳ ለመን ከአሁን ደግሞ በቁና ይህን ገበሬ ሴት ለምን ልስኖር ነው የሚል መንፈስ መጣና ሄደህ ወደ ጳጳሱ ብታመልክትና ወደዚያ እምትገባ። ዝም ብሎ የሚያነጋግረኝ መንፈስ ነው። እኔ ራሴ እኮ ነው የምነጋገረው። የሚገርማቸው ነው እና ከዚያ በኋላ ወረቀት አምጣልኝ አልኩና አንዱን የቆሎ ተማሪ ወረቀት አመጣልኝ እስክሪብቶ አመጣልኝ ሙሉ ድርሰት ደረስኩ ሰላም ብዬ መልክ ማለት ነው ለማን ለአቡነ ማርቆስ አቡነ ማርቆስ ያንን ደርሼ ደብረ ማርቆስ ነበሩ ያንን ድርሰት ይዤ ደብረ ማርቆስ ገባው ድርሰቱን ተቀበሉ የዚያን ጊዜ ደርግ ደብረ ማርቆስ አዎ ድምፃዊ ናቸው። እርግጥ የቅዳሴ መምህርም የዜማም መምህር ነበሩ። ጎጃምን ለሰ ሰና የተሌኩ ቀሲሳን ምክ ተክር ይደሎሙ የሚል የስልጣን ክነት መስሪያ የነበራቸው አሁን ማርቆስ ማለት የሸዋ ሰው ናቸው። መተው የሚመቱት እዚህ ነው። ቀብራቸውም እዚህ ነው። ቅዱስ ማርያም የተቀበሩት የእሳቸው ጋር ማለት ነው። እና የዚያን ጊዜ ይሄ ዘመነ ደርግ 66 ዓመተ ምህረት አይደለ ውጣ ውረድ የሚልበት ነበር። እና በዚያ ሰዓት እንዲያው አንተን እኮ እኔ አስተምርህ ነበረ፣ ነገር ግን ይሄ ዘመን በጣም በጥጦኛል። አሁን ተገጸ ውጣ፣ እና ወደ ከተማ ግባና ተማርለው ለው የተቻላቸውን ያህል ሽልማት፣ ልብስ የምለብስበት መጽሐፍ ቅዱስ የምገዛበት በዚያን ጊዜ ብር ደህና ነው። ያንን ሰጡኝ ተመልሼ። እንዳሉ ብዬ ከማስተምርበት አስተማሪ ነበርኩ፣ የዜማ እንዳልኳችሁ ያንን የዜማ ቆሎ ትምህርት በትኘ ወደ ደብረ ወርቅ ገዳም ገባሁ ማለት ነው። ደብረ ወርቅ ገዳም ገባ ወይ፣ ደብረ ወርቅ ገዳም እንደገባሁ የደብረ ወርቅ የቅኔ የመምህርነት በጀት ነበረና፣ በዚያን ጊዜ የቅኔውን በጀት የያዙ ጡረታ ስለወጡ በዚያ ተወዳዳሪ ሆኜ በአንደኝነት አለፍኩኝ ደብረ ወርቅ ላይ ተወዳደሬ ማለት ነው። ከዚያ በኋላ መቼም ነገሮች ብዙ ናቸው፣ እግዚአብሔር የፈቀደውን የሚሆን እና እሳቸው ምናሉኝ ትልቅ ሰው እኔን ያስተማሩኝ የኔታ መሪጌታ አፈወርቅ እኔ ሰው የሚባሉ ነበሩ። የዜማ መምህር ናቸው። የደብረ ወርቅ ነው በጀቱ። በጀቱን እሳቸው የያዙት አንተ ልጅ ነህ ገና እኔ ልውሰድህ እና ደብረ ማርቆስ አዲስ አበባ ውስጂ አስተምርሃለሁ። ይህንን በጀት ግን ሳቸው የወሰዱት አባት ናቸው ሸምግለዋል አሉኝ። እኔ ደግሞ የልጅነት ባሕርይ ስለ ያዘ ያገኘሁትን ትቼ እንዴት ነው ሌላ ደሞዝ ፍለጋ አምር የሚል ልዩነት ተፈጠረ። ሰውጽ ሁነ ማርቆስ ጋር ጥላቻ ፈጠር ከዚያ በኋላ የደርግ መንግስት ነው በዚያ ሰዓት ያለ ፈተና አልፍ የከለከሉ ብዬ ወደ ደርግ መንግስት አቤቱታ አቀረብኩኝ። ተጠየቁ እሳቸው አልፏል ብለው መሰከሩ። ሀዲያ ካለፈ ለምን ከለከሉት አሏቸው። ምክንያት ደረደሩ። አይ ፈተናው እንደገና ይካድ፣ ይሄ ግን ያለፈው ስራ ይሰጥ የሚል ውሳኔ በመንግስት ተወሰነ። በዚያ ውሳኔ መሰረት የ የት ነው የመተከል ወረዳ ሊቀ ካህናት ሆኜ ተሾምኩ። መጋቤ ካህናት፣ ወደ አገልግሎት እንመጣለን፣ እራሱን የቻለ ጥያቄ ይኖረኛል። ነገር ግን አሁን ከዚሁ ከሙያው ጋር ከትምህርቱ ጋር ከማስተማሩ ጋር ያለውን ለማየት ነው። ቀጣይ ጥያቄ አለኝ። ቀጣይ ጥያቄ ምንድን ነው? ቆሜ፣ አጫብር፣ ቤተልሄም የሚባሉ የዜማ አይነቶች አሉ እና ፈጣሪያቸው ማን ነው? ልዩነታቸው ምንድን ነው? ዜን ቢነግሩ በጣም ጥሩ። እነዚህ ሁሉ ሌላ ፈጣሪ የላቸው እንደሚታወቀው እናንተ ሊቃውንቱን በታሪክ እንደምታውቁት ተቅዱስ ያሬድ የወጣ ዜማ የለም። ነገር ግን እኔ እናንተም ቢሆን አንድ ላይ ተምረን በድምፅ ልዩነት ልዩነት እንፈጥራል። አንድ አትሮንስ ተምረን በድምፅ ግን ልዩነት እንፈጥራል። በዚህ ልዩነት መሰረት ዜማ ተለያይቷል። ከተለያየበት አንዱም በጥፋት ዘመን ድጓ ጠፍቷል። ይች የወዲት ጉዲት የምትባል አብያተ ክርስቲያናትን ስታቃጥል መጻሕፍትን እማቃጥላለች። በዚያ ሰዓት ቅዱሳት መጻሕፍት በሙሉ ተደምስሰዋል። በዚያን ጊዜ የተደመሰሱ መጻሕፍት ብዙ ናቸው። አንድ ድጓ በቤተልሔም ዋሻ ተደብቆ በዚያ ሰዓት ተገኘ። ቤተልሔምን ቤተልሔም ሊያሰኛትና የምስክር ቦታ ሊያሰኛት የቻለ እዚያ ተደብቆ የተገኘው ድጓ ካሳ ይሆናል ተብሎ ነው። ከዚያ በፊት ዜማዎች አጫብር፣ ቆሜ፣ ቤተልሔም የሚባል ነገር የለ። አንድ ዜማ ያሬድ ነው ያለው። ከዚያ በኋላ ነው እንግዲህ የዜማዎች ልጅነት የመጣውና እያንዳንዱ ሊቅ በጭሆ መሰረት ይሄ አጫብር ነው ይሄ ቆሜ ነው ምናምን የሚጣ እንጂ ተዚ በፊት የለም ቤተልሔም ራሱን ችሎ ያው በመንግስት እውቅና አግኝቷል የምስክርነት ቦታ ተሰጥቶታል ቤተልሔም የምስክር ቦታ ሆናለች በጀትም ስለነበረው ያ እያደገ መጣ ሌሎቹ ተጽዕኖ እያደረባቸው እየጠፉ በመንግስት በኩል ተቀባይ ያለው ዜማ ይሄ ነው እየተባለ የዜማ መምህራን ሁሉ ዜማቸውን እየለወጡ ወደ ቤተ ልሔም ሲጎርፉ አጫብር፣ ቆሜ፣ ተጉለት፣ ሌሎች ዜማዎች እየመነመኑ እየጠፉ መጡ። ይሄ አጫብር ቆሜ የሚባለው ግን ራሱን ችሎ እየታገለ ለዘመናት እዚህ ደርሷል ማለት ነው። እና ልዩነታቸው ይሄ ነው እንጂ የዜማው ደራሲ አንድ ቅዱስ ያሬድ ብቻ ነው። እሺ መጋቤ፣ ሌላው ጥያቄ ከዚሁ ሳንወጣ የአጫብር ወይም የቆሜ ዜማ ከቅዱስ ያሬር ምንጩ ቅዱስ ያሬር ነው። ነገር ግን ይሄ መዋቅር ወይም ደግሞ ትውፊታዊ አመጣጡን ቅብብሎሹን የኔታገሌ ታገሌ ለይን ታገሌ ታገሌ የሚል ታሪክ አለና እስኪ እዚህ ዘመን ከያሬር ተነስቶ ከየት ወደየት በቅብብሎች እዚህ እንደደረሰ ትንሽ እስኪ ያብራሩልን። ከቅዱስ ያሬድ እንግዲህ ብዙዎች ናቸው ሊቃውንት የተነሱ። አሁን በቃል እንግዲህ መቼም ብዙ ሊዘርዘር አይችልም። እኛ ድጓ ላይ አለ አጫብር ድጓ የሚል አሁን አሳትመን አይተነው ከሆነ እትሙ ላይ ዝርዝሩ አለ። እንዴት እንደመጣ ከያሬድ ጀምሮ ትውልድ ሀረገ ያሬድ በቀጥታ የመምህራን ሀረግ ተጽፏል እና በጠቅላላ እታይ ስንመጣ ነው አሁን ልዩነቱን ብዙ መተን መተን መትን እታይ ስንደርስ ነው ልዩነቱን አጫብር ቆም የሚለውን የምናየው፤ እንጂ ከመጀመሪያ ጀምሮ ትውልድ ሀረጉን የመምህራኑን የሊቃውንቱን ሀረገ ፍኖት ስንመለከተው በቀጥታ ልዩነት ሳይኖረው የመጣ መሆኑን ነው የምንረዳው። እና እርግጥ ቆማ የቆም ዜማ ትምህርት ቤት ሆኗል። ከዚያ በኋላ ደግሞ አጫብር ኪዳ ንብረት የምትማ የምትባለዋ ሰምታችኋል በታሪክ ወይም ታውቃታለህ አንተ ብዙ ወደሃል እርግጥ ብዙ ቦታዎች የዞርክ ስለሆነ አጫብር ኪዳ ንብረት የአጫብር ምስክር ሆነች ማለት ነው ቆሜ ደግሞ የቆማ ሆነ ማለት ነው ቤተልሄም ደግሞ ቤተልሄም ዞ ሄደ ማለት ነው ወንጨሬ የሚለው አሁን ጠፍቷል እንጂ በዚህ በተጉለት አካባቢ ነበር ወንጨሬ እርግጥ አሁን በዚህ በጎጃምም ወንጨር ጊዮርጊስ የሚባል አለ፣ አይደለም ሰምተህ ከሆነ ወንጨር ጊዮርጊስ ላይ ድጓው እንዳለ እኔ ባይኔ ባላይሁም፣ ወንጨር ድጓ የሚል እንዳለ በታሪክ በአፈ ታሪክ ሰምቻለሁ ማለት ነው። እና እንዲህ እያለ ነው ልዩነቱ የመጣ እንጂ የመጀመሪያው አስተማሪው እዚህ አድራሹ ቅዱስ ያሬድ ነው እና ተዚያ በኋላ ግን ሰው መቼም እያደረ እያደረ ሲማ ከአንድ ሀረግ የተወለደ ሰው መልኩ ሊለይ ይችላል፣ አቋሙ ሊለይ ይችላል። እንደዚያ የሆነ የቀለሙም አመጣጥ እንደዚሁ ልዩነት ፈጥሮ እንጂ ወላጃቸው አስገኛቸው አንድ ቅዱስ ያሬድ ብቻ ነው ሌላ ዜማ የለም።